እንደ ዛሬ ሁላችን ኦርቶዶክሳውያን ነጠራውን ለብሰን በቤተ ክርስቲያን ውስጥ ተገኝተን የጻድቁ አባታችን ያቡ ነገር መንፈስ ቅዱስን ክብረ በዓል ተገኝተን ስናክብር ትንሽ አዲስ እንግዳ ነገር የሚመስላቸው ሰዎች አሉ። እና ምን እያደረገ ነው? እውነት የምናደርጋቸው ነገሮች በአጠቃላይ መጽሐፍ ቅዱሳዊ ናቸው ወይስ አይደለ? ሲጀምር ቅዱሳንን በራሱ ማክበር መጽሐፍ ቅዱሳዊ ነው ወይስ አይደለም የሚሉትን ሀሳቦች ትንሽ እናያለን። እና ተዘጋጅታችሁ ነው መሰለባቸው ያው፣ ለእናንተ ፊል ምስት እና ለትሻ ያው ተዘጋጅታችሁ መምስል የገባት አንድ ይ ጥቅ ስላወጣ እንደመነሻ እንደመነሻ አድርገን ያው ዛሬ በዓለ ረፍታቸው ስለሆነ የአቡነ ገብረ መንፈስ ቅዱስ መዝሙረ ዳዊት መዝሙሩን አንድ መቶ አስራ ስድስት ከቁጥር አስራ አምስት ላይ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ይላል። የዛሬው ምስባክ ያስቀደሰ ያውቀዋል። መዝሙረ ዳዊት 116 ከቁጥር 15 ላይ የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ይላል። የቅዱሳኑ ሞት በእግዚአብሔር ፊት እየከበረ ነው ይላል እና ዛሬ ደግሞ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍታቸው በዓለ ዕረፍታቸው ነው ማለት ከዚያ ልምድካ ያረፉበት ጌታ አምላክ ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ቅዱሳን መላእክት ሁሉ አጅበውት ወደ ምድር መጡ። ክቡር የሆነ ነፍሳቸውን ክቡር ከሆነ ስጋቸው ለይቶ ወደ ሰማያት ይዛቸው የሄደበት ያረፉበት፣ ወይንም ደግሞ በዓለ ዕረፍታቸው ነው ዛሬ የጻድቁ የአቡነ ገብረ መንፈስ ቅዱስ። ስለዚህ ዳዊት በመዝሙሩ የቅዱሳን ሞት በእግዚአብሔር ፊት የከበረ ነው ማለት ማለት ነው ብለን ስንጠይቅ፣ ቅዱሳን በህይወት ሳሉ ዓለምን ንቀው ዓለምን አሸንፈው ጤዛ ልሰው ድንጋይ ተንተራሰው ጸብአ አጋንንትን ድምፅ አራዊትን ታግሰው በገዳም በዋሻ ስመ እግዚአብሔር እየጠሩ አለምንና በአለም ውስጥ ያለ ሁሉ ነገር ንቀው ሲኖሩ የነበሩ እንደሆነ መጽሐፍ ቅዱስ ይነግረናል። እና ስለዚህ ሞታቸው በእግዚአብሔር ፊት የውርደት ሞት ሳይሆን የክብር ሞት ያምን ማለት ነው። ከዚህ ዓለም ድካም ወደ ዘላለም ህይወት የሚገቡበት ነው። እዛ ውስጥ አንደኛው በዚህ ዓለም ተጋድሎ የምናውቃቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ናቸው። ገብረ መንፈስ ቅዱስ ማለት የእግዚአብሔር ስራ ማለት ነው። ወይም ደግሞ የመንፈስ ቅዱስ ስራ ማለት ነው። እዚህ ህይወታቸው በአጭሩ በጣም በጣም በጣም በጣም የሚያስደምም ነው። ብዙ መከራን አሳልፈዋል። ብዙ ተጋድሎ አድርገዋል። ሰይጣንን ድል ነስተዋል። በምግጃቸው በምልጃቸው በጸሎታቸው ለምንታመን ለእኛ ደግሞ ምልጃቸው፣ ጸሎታቸው እንደሚረዳን እናምናለን እናምናለን እና ስለዚህ ይህንን ነገር ከመጽሐፍ ቅዱስ አንጻር እያየ ልንመለከተው እንሞክራለን ለምሳሌ እንደዚህ ይላል ዕብራውያን 11 ከቁጥር 37 ላይ ዕብራውያን 11 ከቁጥር 37 ላይ እንደዚህ ይላል፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍም ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ፤ ዓለም አልተገባቸውምና በምድረ በዳ፣ በተራራ በዋሻ በምድር በጉድጓድ ተቅበዘበዙ ብሎ ይናገራል። ስለዚህ ቅዱሳን ዓለም አልተገባቻቸውምና ዓለምንም በዓለም ውስጥ ያለውን ሁሉ ንቀው ለእግዚአብሔር እራሳቸውን አሳልፎ ሰጥተው የሚወደኝ ቢኖር መጀመሪያ ምን ይበል አለ መጽሐፍ ቅዱስ፣ ራሱን ይካድ። አይደለም የሚወደኝ ቢኖር አለ አስቀድሞ ምን ይበል? ራሱን ይካድ፣ መስቀሌን ነው የምንተሸክመው በኋላ ላይ ይከተለኝ። ስለዚህ የሚ እግዚአብሔር ራስን መካድ ማለት ኮምፕሊቲ ራስን መተው ማለት አይደለም። የስጋ ፍላጎቶችን ሁሉ ለነፍስ ማስገዛት ከመከራ ስጋ ከመከራ ነፍስ ለማምለጥ በስጋ የሚፈትኑን የሚፈትኑን ፈተናዎች ሁሉ በጾም በጸሎት፣ በስግደት፣ በተጋድሎ እየገደለ ራሳችን እንክዳል። በቃ ምንኖሩ ለክርስቶስ ነው ማለት እኛ ምንኖሩ ለራሳችን አለ። በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 24 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔም መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተላል። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል ይላል ስለዚህ ምን እያለ ነው? ነፍሱን ሊያድን የሚሞክር ያጠፋታል። ነፍሱን ግን ስለ እኔ የሚያጠፋ ስለ ክርስቶስ ብሎ የሚሞክር፣ ስለ ክርስቶስ ብሎ የሚሰደድ፣ ስለ ክርስቶስ ብሎ መከራውን የሚያደርግ ወይም ደግሞ እስከ ሞት ድረስ ስለ ክርስቶስ ብሎ ነፍሱን አሳልፎ የሚሰጥ ነፍሱን ያገኛታል። ነፍሱን ግን የሚሸሽጋት ከመከራ የሚሰውራት ፊትለፊት ወጥቶ ስለ ክርስቶስ የማይናገረው ያ ግን ምን ይላታል ማለት ነው። ነብሱን ያዳናት ግን እሱ እያጠፋት ነው ማለት ስለዚህ ቅዱሳን አባቶቻችን ራሳቸውን ክደው ራሳቸውን ክደው ራሳቸውን ለሞት አሳልፈው ሰጥተው ይህንን አለም ማለት ነው አሸንፈው ዛሬ በዚች ዕለትና በዚህ ሰዓት ላይ ከዚህ ዓለም ድካም በሞት ተለይተው በእግዚአብሔር ዘንድ ነው ያለ ከዛ ውስጥ አንደኛው አባታችን ጻዱቅ አባታችን አቡነ ገብረ መንፈስ ቅዱስ ናቸው ማለት ነው ጻዱቅ አባታችን አቡነ ገብረ መንፈስ ቅዱስ ናቸው የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው በሁላችን ላይ ይደርላል እና ከተአምሩ ደግሞ አንድ ላምብላችሁና ከዛ ይበቃል። ያው ዕለቱ ስለሆነ ምን ይመስላል? ደግሞ መልካም ችግር የለም። አንድ ከተአምራት ክፍል አንድ እናንብና ያው ዕለቱ እንደመሆኑ ከዛ በኋላ እንጨርሳለን። እነዚህ አምስተኛውን ተአምር ነው ማለት ብላችሁ መጽሐፍ ቅዱሱን ቁጭ ብዬ ነው ያነበብኩት። ይህንንም ቁጭ ብዬ አነባለሁ። አባታችን ገብረ መንፈስ ቅዱስ ያደረገው ተአምር ነው። ጸሎቱ በረከቱ ከሁላችን ከህዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር። አሚን። ዝሙትን የምትወድ ሰንበትን የምትችል በሀሰት የምትበል አንዲት ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማኅፀኗ ገባል መኖሪያንም አደረጋት። የበላችሁን እየበላ የጠጣችሁን እየጠጣ ካልበላች ካልጠጣች ግን ሆዷን አንጀቷን እየበላ ደሟን እየጠጣ ነበር። የእንጨት ቅርፊት መሰለች። እንደ መቃም ሆነች። ከሆዷም እስከ አንገቷ ድረስ መላ ከፍ ከፍ ማለት ከባሏም ጋር በተነጋገረች ጊዜ የአባብ ይቀና ነበር። በሆዷም ውስጥ ያውካት ነበር። በባሏ ፊት እንደ በድን ትሆን ነበር። ያም ባል በሆዷ ውስጥ ይጮ ነበር እና አንድ ቀንም ድምፁ የፍየል ግልገል ይመስል ነበር። አንድ ቀንም እንደ ውሻ ቡችላ ይጮ ነበር። አንዳንድ ቀንም እንደ ወፍ፣ አንዳንድ ቀንም እንደ ሮ ይጮ ነበር። ከለጣት በአንድ ቀን ከባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አናገራት እርሷን በው በእግዚአብሔር አሚያህለው አትንካኝ፣ አትቅረቤም፣ በድንን ታገኛለህ። በቀደመ ኃጢአቴ እግዚአብሔር ለእንዲህ ያለ ነገር አሳልፎ ሰጠኝ። እንዲህ እያለች በግድ ተገናኛል። ያ እባብ ወጥቶ በአባለ ዘሩን ቆረጦ ያም ሰው ወዲያውም ሞተ። ያቺም ሴት እስከ ሰባት ዓመት በእንዲህ አይነት ሁኔታ ኖረች። ከሰባት ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጥቶ ያ እባብ በሆዷ ወጥቶ፣ ያቺም ሴት በቀደመ ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ያም ጻድቅ ሰው የገዳማዊ አባታችን ገብረ መንፈስ ቅዱስን ዝክር መታሰቢያ አደርጋለሁ ብለሽ ተሳይ ገንዘብሽንም አርትሽንም ለእርሱ ስጭ ትድኛለሽ አላት። እርሷም እሺ እሰጣለሁ መታሰቢያውንም አደርጋለሁ አለች። የአምሳደቅ ሰው ከእርሷ ተለያችም፣ ሴት በአሉ እስኪደርስ ድረስ በተስፋ ኖረች። መጋቢት አምስት ቀንም ያባታችን መታሰቢያ ዝክሩን አደረገች። ድሆችንም ጠርታ ድሆችን ጦማዳሪዎችንም አጠገበቻቸው። ለቤተ ክርስቲያንም እጣን መብራትን ሰጠች። በዚያችን ሌሊት አባታችን ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር፣ የቤቷም ሰዎች ይሰሙ ነበር። በቤቷ በርም ቆሞ አንተባብ ከዚች ሴት ውጣ፣ ወደ ማደሪያ ሂድ፣ እግዚአብሔር ቀድሞ እንዳላዘዘ እንዳዘዘልህ አፈርህን ብላ አሉ። ያም እባብ ቀድሞ በገባበት ወጥቶ ምድርን መላ። አባታችንም ከእርሷ ተሰወረ። ያቺም ሴት የሀገሩን ሰዎች ጠራች። ተሰብስበውም ያንን እባብ ገደሉት። ቁመቱም አምስት ክንድ ያህል ነበር። የሀገሩም ሰዎች ሁሉ ይህንን አይተው አደነቁ። የአባታችንም ዝክሩን አደረገ። ያቺም ሴት ሌላ ባል አግብታ ሰባት ልጆችን ወለደች። እስከ ለተሞቷ ድረስ የአባታችን መታሰቢያ ዝክር ስታደርግ ኖሪዎች። የአባታችን የገብረ መንፈስ ቅዱስ ጸሎትና በረከቱ በሕዝበ ክርስቲያኑ ላይ ለዘላለሙ ጸንቶ ይኑር አሜን። አሜን ቃሉ ትን ያሰማልለት። ትንሽ እዚህ ሀሳብ ላይ የተወሰኑ ነገሮች ምናልባት ያው ለብዙ ክርስቲያን ቶች ወንድሞቻችን ዕለቱ የበረከት ቀን ነው እና አንዳንድ ጊዜ ግን በተለይ ፕሮቴስታንት ከሆኑት ወንድሞቻችን ዘንድ በተለይ ቅዱሳኑን የሚቃወም ትምህርት ስላላቸው፣ ማለትም በፕሮቴስታንቲዝሙ ያለው ትምህርት ይህ ክብር ለእግዚአብሔር ብቻ የሚል በወርድ ደረጃ ደስ የሚል ነገር ግን ቅዱሳንን የሚቃወም ትምህርት አላቸው። እና ቅዱሳንን ስናከብር እንግዳ ነገር እንዳይመስላቸው የተወሰኑ ነገሮችን በአንድ ሶስት ሀሳቦችን ብቻ ላንሳ። ምክንያቱ ልደት ያነሳቸው ሀሳቦች በጣም በቂ ስለሆኑ፣ በመጀመሪያ ደረጃ ተወዳጆች፣ ቅዱስ የምንለው አምላካችን እግዚአብሔር ነው። የእርሱ ቅድስና የባህል ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ግን በጸጋ ቅድስናን ገንዘብ ያደረጉ ናቸው ከማን ከአምላካችን ከእግዚአብሔር ይሄ ቅድስና እንደተሰጠ ሁሉ የሚነጠቅ ይህንን ቅድስና ገንዘብ የሚያደርጉት ደግሞ የአምላካቸው የእግዚአብሔርን ፈቃድ እስከፈጸሙ ድረስ ለምሳሌ መጽሐፍ ቅዱስ በምሳሌ ያስተምራልና መጽሐፈ መሳፍንት ምዕራፍ አስራሁለት ከቁጥር ስድስት ላይ ስትመለከቱ ዮፍታሔ የሚባል ሰው ወታደሮቹ ራሳቸውን የሚደግበት የነበረ አንድ ቋንቋ እንደነበር ይናገራል ያም ቋንቋ ደግሞ ሺቦሌት እናም ታሪኩ በጣም ሰፊ ነው። ክርስቲያኖች ወንድሞች መጽሐፈ መሳፍንት ምዕራፍ አስራን እና አስራሁለትን ሁላችሁም ስትቀመጡ አንድሞች ወፍቴ እጅግ በጣም በእግዚአብሔር የሚታመን እጅግ በጣም ጠንካራ የሆነ ሰው ነው እና ይህ ሰው የገዛ ወገኖቹን የሚለይበት አንድ ቋንቋ ነበረው ይላል እና ሚያ ደግሞ ሺቦሌት ነው እና ከኤፍሬም ወገን የሆኑ ሰዎች ከዚህ ከወፍቴ ወታደሮች ጋር በጣም በረዥም ጊዜ ጦርነት ግጭት ውስጥ ነበሩ እና እናም በመካከል ከተማቸውን በአጠቃላይ የወፍቴ ወታደሮች ወረቡባቸው ድልድዩን አልፎ ውሃ መጠጣት አቃታቸው እና በዚህ መሀል ክርስቲያን ቶች ወንድሞች ኤፍሬማዊ የሆኑ ሰዎች በአጠቃላይ እየወጡ እኛ ኤፍሬማዊ አይደለንም ከወፍቴ ወገን እያሉ ይናገሩ ነበረ። የወፍቴ ወታደሮች ራሳቸውን ወገናቸውን የሚለዩበት አንድ ቋንቋ ነበር። ያ ደግሞ ምንድን ነው የሚለውቃለው ሺቦሌት የሚለው ቃል እና የወፍቴ ወታደሮች እያንዳንዳቸው ኤፍሬማዊ የሆኑ ሰዎችን በአጠቃላይ በኛ ወገን ቆራጩ ሺቦሌት በሏላቸው። እነሱም ሺቦሌት እንላለን ብለው ተሳስተው ሲቦሌት አሉ። እናም በዛ ድልጅ ላይ ተቀልጠው ቀሩ። ክርስቲያኖች ወንድሞቻችን፣ ቅድስት ቤተክርስቲያናችን ይህን መጽሐፍ ቅዱስ ክፍል በተረጓሚ ስተሰባ ሺቦሌት ማለት የእግዚአብሔርን ሕግ መከተል ማለት ነው። ዞሮ ዞሮ ቅድስናን ገንዘብ የሚያደርጉት የእግዚአብሔርን መንገድ የተከተሉ ሰዎች ብቻ ናቸው። ቅድስና ከመሬት ተነስቶ ልክ እንደ ምድራዊ የመንግስት ሹመት ሰዎች ገንዘብ የሚያደርጉት ሳይሆን በትጋት በመንፈሳዊ ጥንካሬ የሚገኝ ገንዘብ የሚገኝ ስጡ ቅድስና ሺቦሌት በማለት ማለት ነው። የእግዚአብሔርን ሕግ በመከተል የሚገኝ ቅድስና። ሰዎች ሺቦሌት በሉ የተባሉ የቅድስናኒት ገንዘብ እንዲያደርጉ መጽሐፍ ቅዱስ እያስተማራቸው ከዛ መንገድ ግን ከራቁ ሺቦሌት ካሉ ተስፋ የሚያደርጉበት መንግሥተ ሰማያት አያሩዘል። በአጭሩ ቅዱስ የምንለው አስኖሩበት አምላካችን እግዚአብሔር ነው። እሺ ቅዱሳን የምንላቸው ደግሞ በጸጋ የአምላካችን እግዚአብሔር ፈቃዱን የሚፈጽሙ በጸጋ ቅድስና ገንዘብ ያደረጉ ሰዎች ቅዱሳን በላይ ላይ ተረጀማሉ። እና ይህ ቅድስና እንደተሰሁሉ የሚነጠቅረው የባህሪ ስራ እና ቅዱሳን ለምንድ ነው የምናከብር? በመጀመሪያ እኛው ኦርቶዶክስ ያን ቅዱሳን ለምናከብሩ ለምንድን ነው መጽሐፍ ቅዱስ እነዚህን ቅዱሳኖችስ እንድናከብር ያስምረናል። ያው በሚገባ ቅዱስ ጳውሎስ በሮሜ መልዕክቱ ምዕራፍ አስራ ሶስት ከቁጥር ሰባት ላይ ክብር ለሚገባው ሁሉ ነው የሚለው ተወዳጆች ኢቨን ግዙም ሆኖ ክብር ያለው ነገር አለ ነው። ክብር ለሚገባው ሁሉ ክብርን ስጡ ነው ያለው ለሮሜ መልእክቱ ምዕራፍ 13 ቁጥር ቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ። ክብር ለሚገባው ነገር ሁሉ እኛ ኦርቶዶክሳን ክብርን እንሰጣለን። በተቀደሰው መቅደስ ለምሳሌ ልክ እንደ ቤታችን ጫማችን አድርገን አንገባም። ቦታው የተቀደሰውና ነውና ከእግሮቻችን ላይ ጫማችንን አውልቀን ወደ መቅደሱ እንገባለን። ክብር ለሚገባው ነገር ሁሉ ክብርን እንሰጣለን። ምክንያቱም ያ ስፍራ የተቀደሰ ስፍራ ነው ብለን ስለምናምን፣ በዛ ስፍራ የጌታችን የአምላካችን የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ ይፈተታል ብለን ስለምናምንን ያንን ቦታ እናከብረዋለን። ክብር ይገባዋል ብለን እናምናለን። ክብርም እንሰጠዋለን። እናም በቤተ ክርስቲያናችንም ለእነዚህ ቅዱሳን ክብርን ማን ሰጣቸው ስንል ራሱ የእምነታችን ጀማሪ እና ፈጻሚ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ አስር ከሞት አርባ ላይ እንደዚህ ይላል። ክርስቲያኖቶች ወንድሞች ክፍሩን በደንብ ያዙትና እናንተ ማ በማቴዎስ ወንጌል ምዕራፍ አስር ከቁጥር አርባ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በራሱ አንደበት ቅዱሳን ክብር እንደሚገባቸው ተናግ እናንተን የሚቀበል እኔን ይቀበላል። እናንተን የሚቀበል እኔንም የሚቀበል ደግሞ የላከኝን ይቀበላል። ባጭሩ ጌታን ተቀብላል ወይ የሚልህን ሰው ጌታን ብቻ ሳይሆን ቅዱሳንን ጭምር እንደተቀበልክ ነገር ኦርቶዶክስ የሆናችሁ ወንድሞቻችን፣ አንድ ሰው ዝም ብሎ ከመሬት ተነስቶ በእርግጥ እውነተኛውን ጌታ ማይሆን ይችላል አሰተኛውንም እየሱስ የሚያመልኩ ስላሉ ማለት ነው። እና መቶ እንዲሁ ግን ጌታን ተቀበላችኋል ሲሆን ጌታ ብቻ ሳይሆን እርሱ ያከበራቸውን ምቅምጣን የተቀበለ ማንዶች ጌታችን እየሱስ ልክ እንዳለው እነርሱን የሚቀበል ክርስቶስን ተቀብሏል። ከቁጥር አርባ ላይ ስናነብ እንደዚህ ይላል። ደግሚ ላምበላችሁ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይልና ቁጥር አርባ አንድ ላይ ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁ ዋጋ ይወስዳል። ማንም ከነዚህ ከተናናሾቹ ለአንዱ ለአንዱ ስንኳ ቀዝቃዛ ጽዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም አለ ጌታችን ላይታችን ኢየሱስ ክርስቶስ። እናም ተወዳጆች ቅዱሳኑ ስም ክርስቶስ ባከበራቸው በእነዚህ በደቀ መዛሙርቱ ስም በጌታ ደቀ መዛሙርት ስም ቀዝቃዛ ውሃ እንኳን ማጠጣት በራሱ ዋጋ ያሰጣል። እንኳን ቅድስናቸውን ጽድቃቸውን ማመልከርቱ እናም ቅድስት ቤተክርስቲያናችን ስለ ክርስቶስ ኢየሱስ ብለው መከራ የተቀበሉትን ሰማዕትነት የተቀበሉትን እያንዳንዳቸውን ቅዱሳን ክብረ ቅዱሳንን ትሰጣለች። ሲጀመር ቅድስናን ገንዘብ የሚያገኙት ከአምላካቸው ከእግዚአብሔር ነው። ቤተክርስቲያንም ደግሞ ፊሽል ታደረጓለች ነው ባቸው ቅድስናውን አክሴፕት አድርጋ ቅዱሳን እንደሆኑ እዘውትር ተመሰክራለቸው ቅዱስ ኤፍሬም በውዳሴ ማርያም ሬ እንዳለው ሰማዕታት በእውነት የዚህችን ዓለም ጣም እናውቁ ደማቸውም ስለ ክርስቶስ አፈሰሱ። ስለ መንግስተ ሰማያት ብሎ በራረሙትን ታገሱ። አሁን እኛ ገብረ መንፈስ ቅዱስ፣ አቡነ ተክለ ሃይማኖት፣ ቅድስት አርሴማ፣ ክርስቶስ ሰማ ስንት የሆኑ ሌሎች አማልክትን ፈጥረን እያመለክን ያለን የሚመስላቸው አንዳንድ አካሎች አሉ። በፍጹም ተሳስታችኋል። ጋይት እኛ ቅድስት አርሴማ ብለን ስሟን ስንጠራ ቅድስት አርሴማ ልናመልካት እርሷ ልናወድ ሰዓት ከፍ ከፍ ልናደርጋት አይደለም፣ ተወዳጆች ይልቁኑ በእርሷ ህይወት የከበረውን ክርስቶስ ኢየሱስን ለመስበክ በህይወቷ ምን ያክል ስለ ክርስቶስ እንደተጋደለች የግድ የተጋሉ ታሪኳን እናነባለን። ለምሳሌ በዚህ ለታውም ዛሬ ያከበርናቸው የዕረፍታቸውን በዓል ያከበርናቸው ዛሬ በዚህ እለት ያከበርን ማለት ነው፣ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ገድል ስናነብ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ጌታቸውን አምላከ መድኃኒታችን፣ የኛንም ማለት ነው ኢየሱስ ክርስቶስን በህይወታቸው ምን ያክል እንዳከበሩ ስንመለከት እኛ የቆምንበትን ቦታ እንፈትሻለን። ባጭሩ የቅዱሳን ገድል የሚነበበው ከዛ አንጻር የቅዱሳን ገድል የሚነበበው ተወዳጆች ከሌላ እንግል አይደለም። የቅዱሳን ገድላቸው የሚነበበው አንድም ክርስቲያን የሆነን እኛ ህይወታችንን እንፈትሽበት ዘንድ አርያ የሆኑ ዘንድ ማለት ነው። ለምሳሌ በዚህ ዘመን ላሉ ሴቶቻችን ለቅድስት አርሴማ አይነት ቅዱሳን ምሳሌዎች ናቸው። የቅዱሳት ሴማ ገድል ሲያነቡ የሚጠቅማቸው እርሷን እየሰበኩ እርሷን እያመለኩ ሳይሆን በወጣትነቷ የጎልማሶችን ሽንገላ ንቃ በሕይወቷ ምን ያክል ክርስቶስን እንዳከበረች ሴት እህቶች ከዛ መማር ይችላሉ። በተመሳሳይ እያንዳንዱ ክርስቲያን ደግሞ ከሌሎችም ቅዱሳን ዛሬም ካከበርና እንግዲህ እለቱ ከተከበረበት ከገብረ መንፈስ ቅዱስ አመት ይል ማለት ነው ከጻድቁ አባታችን ካወ የገብረ መንፈስ ቅዱስ ገድል ከእሳቸውም ደግሞ ተጋድሎ እልፍ የሆኑ ክርስቲያኖች መንፈስ ህይወታቸውን ከእሳቸው አንግን እያነጻጸሩ ትጋትን ይማላሉ ነው ባቸው ትጋትን ይማላሉ ለምሳሌ የቅዱስ ዳዊትን ታሪክ ስናነብ ምንም ይጠቅመን ከዚህ በፊት አንስቼላችኋለሁ ቅዱስ ዳዊት በቤተ መንግስት ተመላለሰ እናም ደግሞ የኦሪዮንን ሚስት ተመለከተ ወደ ቤተ መንግስቱ አስጠራት ከእሷ ጋር ዘሞተ ተኛ ወደቀ በፍትወት እንዲህ አይነት ታሪኮችን በመጽሐፍ ቅዱስ ውስጥ ማንበባቸው ምንድነው የሚጠቅመን ካልን የራሳችን ህይወት ከዳዊት ጋር እንድናነጻጸን ነው። ዳዊት ምን ያክል ለመላኩ ለእግዚአብሔር እንደታመነ ስንት ጊዜ ወርቆ እንደተነሳ ተመልክተን እኛም ወርቆ መነሳትን እንማር ዘንድ፣ በተመሳሳይ ቀነ ቅዱሳት የምንማር ያንን ነው። በዘመናችን ያሉ እህቶቻችን የጎልማሶችን ሽንገና ንቀው እንዴት በህይወታቸው ክርስቶስ ኢየሱስ መስበክ እንደሚችሉ አያቸው። ከግብረ መንፈስ ቅዱስ ከተከላይ ማኖትም ጭምር ሰዎች የሚማሩት ያንን ነው። ስለ ክርስቶስ ብሎ ሁሉን መተው እንዴት እንደሚቻል ማለት ነው ባጭሩ እና ቅዱሳንን ያከበረው አምላካችን እግዚአብሔር ነው። እናም በዚህ ቁጥር አርባ ሁለት ላይ የማቴዎስ ወንጌል ምዕራፍ አስር ከቁጥር አርባ ሁለት ላይ እንኳን እነሱን ቅዱሳን እንደሆኑ ማመን ቀርቶ፣ በነገራችን ላይ በእነሱ ስም በጌታ ደቀ መዛሙርት ስም ቀዝቃዛዋን ማጠጣት በራሱ ዋጋ እንደሚያሰጥ በዚህ መጽሐፍ ቅዱስ ክፍል ላይ ይናገራል። ለመሆኑ ለመሆኑ በእነሱ ስም ቀዝቃዛዋን ማጠጣት ምንድን ነው የሚያሰጠው ዋጋ? ይሄን ብቻ ላንሳላችሁ እና ይበቀናል። በእነሱ ስም በዚህ በቅዱሳኑ ስም እንግዲህ ክፍሉ እንደሚለው በጌታችን በመሬታችን በኢየሱስ ክርስቶስ ስም አይደለም የሚለው። ክርስቶስ ኢየሱስ ቅዱሳን ብሎ በጠራቸው ይሄ እነሱን የሚቀበል እኔን ይቀበላል ብሎ ስለተናገረላቸው ስለነዚህ ቅዱሳን በተናገረበት አንቀጽ ላይ ቁጥር አርባ ሁለት ላይ ማለት ነው ማንም ከነዚህ ከታናናሾቹ ለአንዱ ስንኳ ቀዝቃዛዋን ቢሰጥ ኦኬ ዋጋው አይጠፋበትም አለ እና ይሄ ዋጋ ምንድን ነው ስንል፣ እንግዲህ ቅዱስ ጳውሎስ ይነግራል። እንደምታውቁት እንዲህ አይነት ነገሮች በጎ ስራዎች ናቸው። በጎ ስራዎች ናቸው። በጌታችን በመላካችን በመድኃኒታችን በኢየሱስ ክርስቶስ ደቀ መዛሙርት ስም ቀዝቃዛዋን ማጠጣት በጎ ስራ ነው። በእንደዚህ አይነት ስራ ደግሞ ለሚጸኑ ሰዎች የማይጠፋው ዋጋ ምንድን ነው ስንል፣ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ ሁለት ከቁጥር ሰባት ላይ ይናገራል። ለእነዚህ በደቀ መዛሙርቱ ስም ቀዝቃዛ ውሃ የሚያጠጡ ሁሉ የተሰጠው የተሰጠው የማይጠፋ ዋጋ ምንድን ነው ስንል ቅዱስ ጳውሎስ በሮሚ መልእክቱ ምዕራፍ ሁለት ከቁጥር ሰባት ላይ እንደዚህ ይለናል፦ በበጎ ሥራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣል። ምንን ይሰጣችኋል እንዳልኳችሁ የዘላለም ህይወትን። በዚህ አጋጣሚ ወንድሞቻችን እንዲህ ስንናገር በጣም ልታሰብሉ ይገባል። ተወዳጆች ቅድስ ቤተክርስቲያናችን ከክርስቶስ ጋር እኩል ደመራ የምታመልከው አንድም ቅዱስ የለም። አንድም ቅዱስ የለም። ቅድስ ቤተክርስቲያናችን የምታመልከው በሶስትነት በአንድነት የሚመሰገነውን አብ ወልድ መንፈስ ቅዱስን ብቻ ነው። አምላካችን እግዚአብሔርን ብቻ ልዩ የሆነ ሶስት አብ ወልደ መንፈስ ቅዱስ፣ በአካል ሶስት በመለኮት አንድ የሆነውን ጌታ አምላካችን እግዚአብሔርን ብቻ ነው። ቅዱስ ቤተክርስቲያናችን የምታመልከው በዚህ በአምላካችን በእግዚአብሔር ላይ ደርበን የምናመልከው አንድም ቅዱስ የለም። አንድም ቅዱስ ደርባችሁ አመልኩኝም ያለ አንድም ቅዱስ የለም። በቤተክርስቲያናችን ሲጀመር የቤተክርስቲያናችን ራስ አንድ ብቻ ነው፣ እርሱም ክርስቶስ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስበው ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጥያቄን ጠየቃቸው። መኑ ይብሉኒ ሰብእ ለወልደ እጓለ እመሕያው ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። የዚህን ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለክርስቶስ ነገሩት። አንዳንዶች ኤልያስን፣ አንዳንዶች ዮሐንስን ይሉሃል አሉት። አንዳንዶች ደግሞ ከነቢያት አንዱ ነው ይሉሃል አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። በዚህን ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወለ እግዚአብሔር ይዋል አንተ ክርስቶስ ይሄው የእግዚአብሔር ልጅ ነህ አለው። እናም ጴጥሮስ ይህንን ምላሽ ሲመልስ ጌታችን ኢየሱስ ዝም አላለም። ተወዳጆች ጌታችን ኢየሱስ ክርስቶስ ዝም አላለም። ጴጥሮስ ንዑድነ ክቡርነ እስመ ዘይ ከሰተለ ከዘ ስጋ ወደም አለ አዊ ዘበሰማያት ይህንን ቃል ያናገር ይህንን ቃል የገለጸልህ ስጋ ደማዊ መመር አይደለም በሰማይ ያለ አባት እንጂ። ስለዚህ ጴጥሮስ አንተ አለት ነህ አለ። በዚህች አለትነት ላይ ቤተክርስቲያን ትታነጻለች፣ ዋና ቀዛ ሲሆን እኔ ይህ ይልዋ የገሃነም ደጆች አይችሏትም አለ። ይህች ቅዱስ ቤተ ክብር፣ ምስጋና ለአምላካችን ዛሬ እነ ጴጥሮስ፣ እነ ጳውሎስ፣ እነ ማቴዎስ፣ እነ ማርቆስ፣ እነ ሉቃስ፣ እነ ዮሐንስ፣ ሌሎችም ጌታን በንጽህና በቅድስና ያገለገሉ ቅዱሳን በአጠቃላይ ቢመጡ የሚሳለሟት ቤተክርስቲያን ያለችን። ተወዳጆች የሚሳለሟት ቤተክርስቲያን እግዚአብሔር የተመሰገነ ይሁን። እና ይህች ቤተክርስቲያናችን ደግሞ ራሱ አንድ ብቻ ነው። ራሱ አንድ ብቻ ነው እንዳትታለሉ። ፕሮቴስታንት የሆናችሁት ወንድሞቻችን ኦርቶዶክሳውያን ብዙ አምላኮችን ያመልካሉ ሲል እንዳትታለሉ። በእንደዚህ አይነት ጉዳይ ገብረ መንፈስ ቅዱስን፣ አቡነ ተክለ ሃይማኖትን እና አቡነ ዘራብሩክን እና አባ መቃርስ እና አባ መቃሪዎስን እና አቡነ ዜና ማርቆስን፣ እነ ክርስቶስ ሰምራን፣ እነ ቅዱስ አርሴማን፣ እነ ቅዱስ ወለት ጴጥሮስን ያመልካሉ እያለ የሚናገርን ሰው ፕሊስ እንዳታምኑ። በቤተክርስቲያናችን የምናመልከው አንድ አምላካችን እግዚአብሔርን ብቻ ነው። ዛሬ ቅዱስ ገብረ መንፈስ ቅዱስ ኦኬ። የረፍት ባላቸውን አክብረናል። አዎ የረፍት ባላቸውን አክብረናል፣ ነገር ግን በዛሬ ሁለት ቅዳሴው ሲቀደስ የተቆረሰው ስጋ የፈሰሰው ደም በመቅደሳችን የጻድቁ አባታችን የአዌ ገብረ መንፈስ ቅዱስ አደለም። ተወዳጆች በቤተክርስቲያናችን እንደምታቁት የሰርግ ቦታ ነች እና በዚህ ደግሞ ልዩ በሆነው የሰርግ ቦታ ደግሞ የሚቆረሰው ስጋ የሚፈሰው ደም የአምላካችን የመድኃኒታችን የኢየሱስ ክርስቶስ ብቻ ነው አለቅ መታሰቢያ ነው። ግን መታሰቢያ ነው ኦኬ፣ የቅዱሳኑ ስም መታሰቢያ ነው። መታሰቢያ ነው ኬታ መጣ ነው። በዚህ በትንቢተ ኢሳያስ ምዕራፍ ሃምሳ ስድስት ከቁጥር አምስት ላይ እንደዚህ ይላል አምላካችን እግዚአብሔር ለቅዱሳኑ በገባው ቃል ኪዳን መሰረት ማለት ነው። በቤቴና በቅጥሬ ውስጥ፣ በደንብ አዳምጡ፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስምን እሰጣችኋለሁ። የማይጠፋ የዘላለም የሰማችው ነው የማይጠፋ ጊዜያዊ አይደለም፣ የሚለው የማይጠፋ የዘላለም የዘላለም ስም እሰጣችኋል ይላል። ይህንን እንግዲህ ቃል ኪዳን የገባው አምላካችን እግዚአብሔር ነው። ይህንን ቃል ኪዳን ደግሞ የገባላቸው እናንተን የሚቀበል እኔን የሚቀበላሉ ብሎ ለጠራቸው ለቅዱሳኑ ሁሉ ለቅዱሳን ሁሉ ፈቃዱን ለፈጸሙት፣ ልክ ቅድም እንዳነሳ ነው ተወዳጆች። ቅዱስ ኤፍሬም በውዳሴ ማርያሙ ሰማታት በእውነት የዚችን ዓለም ጣምን ናቁ፣ ደማቸው ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብሎ መራራ ሞትን ታገሱ ብሎ የተናገረላቸው ይህ እነዛ ቅዱሳኑ ሁሉ እሺ፣ አምላካችን እግዚአብሔር ምን ብሎ ቃል ገባላቸው? በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የማይጠፋ የዘላለም መታሰቢያ ስምን እሰጣችኋለሁ አለ። ስለዚህ አዎ ቤተክርስቲያናችን የክርስቶስ የክርስቶስ ሙሽራ ነች። ነገር ግን ለምሳሌ ሲጠራ መታሰቢያ ስለሆነ የጻድቁ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ሊባል ይችላል። የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን፣ የቅዱስ ሚካኤል ቤተክርስቲያን፣ የቅዱስ ገብርኤል ቤተክርስቲያን የቅዱሳን ሴማ ቤተክርስቲያን ሊባል ይችላል። በእያንዳንዱ ቤተክርስቲያን ግን የሚቆረሰው ስጋ የሚፈሰው ደም የሚቀደሰውም ቅዳሴ በደንብ አዳምጡ ተመሳሳይ ነው። የሚቆረሰው ስጋ የሚፈሰው ደም የጌታችን የመላካችን የመድኃኒታችን የኢየሱስ ክርስቶስ ብቻ ነው ብቻ ነው። እናም ቅዱሳን፣ አዎ ክብር አላቸው ክብር አላቸው። በነገራችን ላይ ይሄንን እኛ ከልባችን አፍልቀን ለእነሱ የደረስንላቸው ድርሰት ሳይሆን መጽሐፍ ቅዱስ በሚገባ ግልጽ በሆነ መልኩ የመሰከረላቸው እውነት ነው። ሁለት ሀሳቦችን ብቻ ላስታውሳችሁ ተወዳጆች። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ አስር ከቁጥር አርባ ጀምሮ እንዲህ ብሎ ለቅዱሳኑ ቃል ገባ። እናንተን የሚቀበል እኔን ይቀበላል። እየሰማችሁ ነው። እናንተን የሚቀበል እኔን ይቀበላል። በዚህ አጋጣሚ ቅድም እንዳልኳችሁ የሆነ ሰው መጥቶ እንደው ጌታን ተቀበላል ወይ ጌታን ተቀበላሽዋል ካላችሁ ጌታ ኢየሱስን ከነ ቅዱሳኑ ጭምር ተቀበለው ነው አልበሉ ከየት አመጣችሁት? እንደዚህ ሳብ ከተባላችሁ ይኸው የማቴዎስ ወንጌል ምዕራፍ አስር ከቁጥር አርባ አውጥታችሁ ማሳየት ጌታችን ኢየሱስ እናንተን የሚቀበል እኔን ይቀበላል ያሉ እኔም ብቻ የሚቀበል እናንተን ሳይቀበል እኔም ብቻ ይቀበሉ የሚል ሀሳብን አልተናገረም። ጌታችን እንደዚህ የሚል መጽሐፍ ቅዱሴ ትምህርት የለም። በነገራችን ላይ ቅዱሳኑን ከክርስቶስ ራሱ መለየት ፍጹም አጋርን ታዊና ሰይጣን የሆነ ትምህርት ነው። መጽሐፍ ቅዱስ ይህን ስለማይደግፍ ማለት ነው መጽሐፍ ቅዱስ ይህን ስለማይደግፍ ቅድም እንዳልነው ቅዱስ የምንለው አምላካችን እግዚአብሔርን ነው። ቅዱሳን የምንላቸው ደግሞ በቅድ እንዲሁ በጸጋ ከአምላካችን ከእግዚአብሔር ቅድስናን ያገኙት ነው። እናም አምላካችን እግዚአብሔር በዚህ መጽሐፍ ቅዱስ ክፍል ላይ ግልጽ በሆነ አማርኛ ምን አይነት ሀሳብን አስተላልፏል? እናንተን የሚቀበል እኔን ይቀበላል። እሺ፣ ከዛስ በኋላ ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። በነገራችን ላይ ቅዱሳኑን እንደ ቅድስና መቀበል ብቻ ሳይሆን ኢቭን በእነሱ ስም የተራበን ማብላት፣ የተጠማን ማጠጣት ዋጋ ያሰጣል። ዛሬ በዚህ ችለት በጻድቁ አባታችን በአቦ ገብረ መንፈስ ቅዱስ ስም ዳቦ እየቆረሳችሁ ስታድሉ የነበራችሁ፣ ቆሎ እያመጣችሁ ስታዘግኑ የነበራችሁ፣ ቀዝቃዛ ውሃን ለተቸገሩ ሰዎች ስታጠጡ የነበራችሁ ኢቭን ለታረዙ ሁሉ ልብስን ስታለብሱ የነበራችሁ፣ በአጠቃላይ በእንደዚህ አይነት በጎ ስራ ስትሰሩ ስትጸኑ የነበራችሁ እህት ወንድሞቻችን፣ በአጠቃላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናንተ የገባው ቃል ኪዳን አለ። ምን ብሎ ቁጥር አርባ ሁለትን ስትመለከቱ ማንም ከነዚህ ከተናናሾቹ ለአንዱስ እንኳን ቀዝቃዛ ውሃን ቢሰጥ፣ በነሱ ስም ነው የሚያ በእኔ ስም አይደለም ያለው፣ በነሱ ስም ቀዝቃዛዋን ቢሰጥ እውነት እውነት እላችኋለሁ ዋጋው ምን አይነበትም አይጠፋበትም። እንዲህ አይነቱ ደግሞ አይጠፋም የተባለው ዋጋ ምንድን ነው ስንል በእንደዚህ አይነት በጎ ስራ ሰዎች ጸንተው የሚያገኙት የማይጠፋ ዋጋ ምንድን ነው ስንል፣ ቅዱስ ጳውሎስ ቅድም እንዳልኳቸው በሮሜ መልዕክቱ ምዕራፍ ሁለት ከቁጥር ሰባት ምን አለን? በበጎ ስራ በመጽናት ምስጋና፣ ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣቸዋል። ሰርፕራይዝ ፕሮቴስታንት የሆናችሁት ወንድሞቻችን ልክ የቅዱሳን ስም ሲጠራ ሳታቁ ጌታችሁ እንደው አለደለ አንዳንድ ጊዜ ሰው በነገራችን ላይ መጽሐፍ ቅዱስን በመላትና በስፋት መረዳት አለበት የምንለው በምክንያት ነው። የቅዱሳን ስም ሲጠራ በስህተት ጌታ ኢየሱስን ያስደሰታችሁ መስሏችሁ፣ የቅዱሳን ስም ሲጠራ ፊታችሁን ስታጨማድዱ የነበራችሁ የቅዱሳንን ስም ልክ አለደለ ብቻ በጣም በማይገባ ቃላት እስፔሻሊ በፕሮቴስታንቷ ወደ ምህረት ላይ እንቅድስት አርሴማን ጭምር ስለ ክርስቶስ ብላ አለማዊ ሕይወትን ንቃ የጎልማሶች ሽንግላን ንቃ ኢቨን በዚህ ዘመን እንኳን ያሉ ውቶች የማያርጉትን ተጋድሎ የተጋደለችን እናት ጣዖት ናት እስከሚል ድረስ ትውልዱ የደረሰው በነገራችን ላይ መጽሐፍ ቅዱስን በምራት ባለመረዳት ነው። እናም ተወዳጆች ቅዱሳንን መቀበል ክርስቶስን መቀበል ነው። ይሄ ይሰመርበት። ሁላችሁንም ኦርቶዶክሲያን በድጋሚ እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የዕረፍት በዓል በሰላም አደረሳችሁ። እንግዲህ ቺን ሀሳብ ለመጨመር ብዬ ነው አረዝምኩባችሁ። በጣም ይቅርታል